እና መወዳደር በጣም ፈልግ ነበር የጀመርኩ እከታተል የጀመርኩኝ የአለም ወርቅ ጀምቡ እሷ የአሸናፊዎች አሸናፊ ማለት ከመሆኗም በፊት የነበረው ስታንዳርድ ጋር እኔም እከታተል ነበር። ቀን ጀምር እንዲሁ እየገባሁ አሁን ላይ ደግሞ እነ ጴጥሮስ እሱ እስካሸነፈበት ድረስ እየተከታተልኩ እገኛለሁ። ከአራት ዓመት በላይ እከታተላለሁ። በቋሚነት ደግሞ ወደ ሁለት ዓመት ተከታትያለሁ። ፋና ላምሮት በጣም ነበር መከታተል። የበፊቶቹን በጣም አይ ነበር ዮናታን ሊያስተሾመን እነሱን በጣም መከታተል ነበር። አሁን ግን ያሉትም በአብዛኛው በዩቱብ ምናምን ነው ማያቸው ከተለቀቀ በኋላ ማለት ነው። ፋና ላምሮት ውድድር እንግዲህ በጣም አሪፍ ነው። ለብዙ ባለ ተሰጧውያን መንገድ ሆኖ እንግዲህ እስካሁን ድረስ እየቀጠለ ይገኛል። ብዙ ልጆች ወጥተዋል። በፋናላምሮት ላምሮት ፋና ላምሮት በጣም በጣም ለድምጻውያን ብዙ ነገር አድርጓል። ውድድሩን ከአስራ ምናምን ጀምሮ ዙር ጀምሮ እከታተል ነበር ያው ቤት ሆኜ እና በጣም ነበር ፍላጎት ያለኝ ያው አጋጣሚ ከጓደኞች ይገኝ ይህንን እድል ስሰማ ለመሞከር መጥቻለሁ። እዚህ ረ መላምቱ ዘመዶ ወዳጆቼ አይናፋር ሆኛለሁ። አይናፋራ አይቼ ሰላምታልሰጥኋ ታላነጋገርኳት በአይኔ ብቻ ያዬ አንድ መቶ ደርኳት። ማስታወቂያ ሰምቼ ነው የመጣሁት። ዛሬ ለአምስተኛ ጊዜ ነው በፋና ላምሮት ስሞክር ኖድሽን ማለት ነው። ከጊዜር ጋር የአቅማችንን ሞክር ያሉ ያስባለሁ። በጣም ደስ ይላል። ማላውቃቸውን ብዙ ነገሮች ነው እያወኩ እያወኩ የመጣሁት። በፊት ትንሽ የማስመሰል ድምፄ የማስመሰል ነበር የሌላ ሰው። አሁን ትንሽ ወደ ራሴ ከለር ለመምጣት እየሞከርኩ ግን ያለሁት። ወደዚህ የመጣሁት ያው መጀመሪያ ዝም ብሎ ስለማይመጣ የሆነ ትሬኒንግ ለማድረግ ምናምን አንዳንድ ቦታዎች ነበርኩ ትሬኒንግ ለማድረግ ማለት ነው። የበለጠ እውቀቱ እንዲኖረኝ ስለ ሙዚቃ፣ ከዛ በቃ የሆነ ቢያንስ የሆነ ትንሽ ነገር አለኝ ብዬ ሳስብ መጣሁኝ ማለት ነው ለመወዳደር ሳይፈተን ባካል ሳይለካ የማን ምንነቱ

ድምጽ እንዳለኝ አምናለሁ እና የሙያዊ ገዛ ምን ደረጃ ላይ እንዳለው ለማወቅ እና የተሻለ ሄለን ለመገንባት የተሻለ ነገር ጠብቄ ነው የመጣሁት። እህቴ በደንብ እንድወዳደር ትጎተጉተኛለች። በዛ ምክንያት ነው የመጣሁት። ሳይሻለኝ ቀሬ አሄ ሳይሻለኝ ቀሬ ተጎዳብሽ ልቤ አንቺን ባፈቀረ አሄን አንቺን ባፍቅረ። እዛ ክፍለ ሀገር በምንሰራበት ወቅት የሙዚቃ ባንድ አለንና ከዛ ካሉት ልጆች እንትን በብትሞክር ምናምን የሚል አስተያየት መጣ። ከቤተሰብ እንደዛው ያው ለምን አልሞክረውም ብዬ ወደ ኦዲሽን መጣ ስቀመጥ ስነሳ በዘን በትካዜ አልርሳማለኝ እያሳለፍነው ጊዜ አጋጣሚ ሆኖ እኔ አላወቅኩኝም ነበር። እንትን እንዳለና ያው ጓደኛ ነው እንደዚህ አይነት ምዝገባ አለ ውድድሩ ምዝገባ አለ ሲለኝ ያው ሂንቱ ስለነበር የፍላጎቱ ቀጥተው ለዚህ መጣው ያው

ባሰደባን የባህል ቡድን የሚባል አለ እዛ በድምጻዊ ነው የሚሰራው። እና ድምጻዊ ሆነሽ መቼም የማይከታተል ስለዚህ ያን ስከታተል በፊት የመምጣት እቅዱ ነበርና እንደዚህ ባይሳካስ የሆነ ነገር የተስፋ መቁረጥ ስሜት ነበረ። አሁን ላይ ያው ሁሉ ቀርቶ ትሬኒንግ ሰርቼ ለምን እዚያ ሄጄ አልሞክርም የሚናገር አደረብኝና ደውዬ ተመዘገብኩ።

ትሬኒንግ የምናደርግበት ግሩፕ አለ። ሁሉ ሰው ሲመጣ ተያይዞ ስለሚመጣ በዛ ምክንያት ነው። ሁለተኛ ደግሞ እያየናቸው ስለሆነ እኛም ማደግ ስለምንፈልግ። ወደዚህ ኦዲሽን ልመጣበት የቻልኩት ምክንያት ምንድን ነው? አንደኛ ያለኝን ነገር ለማሳየት፣ ሁለተኛ ደግሞ ሌላው በነፃ ራሳችንን ፕሮሞት የምናደርግበት ቻናለው እና ከዛ አንጻር ያለኝን ነገር ለማሳየትና የተሻለ ነገር ላይ ለመድረስ ነው የመጣሁት።

እና ከሱ ጋር አውርተን ነው። እሱ ነው ፋና ላምሮት ላይ አስመዝግቦኝ። ሲደወል ራሱን ያላወቅኩም እሱ እንዳስመዘገበኝ ምናምን እና በቃ ሲደወል በጣም ደሳ በግልጽ ባደባባይ በግልጽ ባደባባይ በተፈጥሮ ውበዝ ሳትታጠገዳይ ሳትታጠገዳ ሰው ከሰው ይለያል፣ የጥላውን እንገሰሰንና የሙልቀን መለሰን በቀን በአደባባይ በሚለው እና የአለማየሁ ሼቴን ማን ይሆን ትልቅ ሰውን በሚለው አቅርቤ ነበር። እኔ ብዙ ልምድ የለኝም ነበር እና ቮካል ከመስራት ውጭ ትንሽ ሊከብድ ይችላል እና የዳኛ አዲስ ፌስ ነው የምትመለከችው ና ብዙ እኔ በእንትን አልተ በዳኛና በሙዚቃ ባንድ እኔ አልሰራውም ና ያ ትንሽ ሊያስፈራ ይችላል እና እንደ እግዚአብሔር ፍቃድ ተውጥቸዋሉ ብዬ አስባለሁ። ኦዲሽኑ ቆንጆ ነበረ። ደስ ይላል። ያው እንግዲህ ሞክሬ ያለሁ ከፍርሃቱ ባሻገር ያለኝ የተዘጋጀውትን ለማቅረብ ሞክሬ ያለሁ። የእግዚአብሔር ፍቃድ ነው፣ ጥሩ ነገር እጠብቃለሁ። ባሰብኩት ልክ አልተጫወትኩም። እንዴት እንደሆነ አላቅም። ዳኞች ፊት ስቆም የሆነ ፍርሃት አይነት ነገር አለና እንደ መፍራት ይመስለኛል። ያ የስሜት መስለኛል፣ ይፈጠረብኝ። ያ እንዳሰብኩት አልተጫወትኩም፣ ግን ያው ከሞላ ጎደል አሪፍ ነው ብዬ አስባለሁ። ለያየን አብረን አድረን እንትተሽብኝ ያንን ጣፋጭ ጠረን እስከ ምን ገናኝ በምሽቱ፣ አይጣል አይጣል ያሰኛል ናፍቆቱ። አቤት ስታስጨንቂ፣ ከጎኔ ስትርቂ ትንሽ ያስፈራል። አሪፍ ነው። ያው ፍርሃቱ ያግድሻል። በትንሽም ቢሆን ተጫውተዋለሁ አስባለሁ፣ እንደፈለግኩት ባይሆንም ያው ለየልኝ ለየልኛ፣ ያው ለየልኝ ለየልኛ፣ ተው ወደድ ገላዬ እንደ ድህነት አይረባህምና የሩቁን ማሰብ ትንሽ ያስፈራ ነበር። እንደፈለግኩት አልሰራው ቢሆንም ግን ተስፋ አለኝ ብዬ አምናለሁ። በህይወት መኖርክን ያየ ሰው ነገረኝ። ለመናፈቅ ብለት ተዋታሳዝነኝ ተዋጉል ፈሊጥ ነው

ኩራዚነሽ መብራቴ አንችማ ፍቅርነት ይወቴ የጎጆ የጎጀ ቤቴ ፋኖስ ኩራዚነሽ መብራቴ አንቺማ ፍቅርነት ይወቴ። በጣም ፈርች ነበር ፈርቺ አለው እንግዲህ እግዚአብሔር ያቀል እስቲ የሚመጣው ውጤት አብረና ያለን። ለሰው ቢናገሩት እውነት አይመስለውም ፍቅር ስሜት እንጂ ገንዘብ አይገዛውም። ፎቅና ማርቼዲስ ስሜት አይሰጡኝም። እኔን ፍቅር እንጂ ሀብታ ያሞኘኝም አያገባው ገብቶ ሰዊ ይዘባርቃል። እኔ ስሜን እንጂ ምኞቴን ማን ያውቃል? ክለብ ላይም ስለምሰራ በደንብ መስራት ይችላለሁ ግን ስለተዘጋ ድምጽ ምንም ማድረግ አልችልም ሌሊት ላይ ምናምን አለርጂክ ስለ ቅዝቃዜ ስለሚኖር እኔ ቅዝቃዜ ድምጽን ይዘገዋል እና ደግሞ ኦዲሽን መኖሩን አላወቅኩም ነበር የመጨረሻ ቀን ስለሆነ ዝም ብዬ ነው የመጣሁት ልሞክር በሚል በጣም አሪፍ ነበረ በቃ ተስፋ ሰጭ ኦዲሽን ያው ጥሩ ነበር እንደ አጋጣሚ ድንገት ነው እኔም የመጣሁት ሰሞኑን ጥሩ ኮንዲሽን ላይ አልነበርኩኝም እና

አሪፍ ነበረ። ያኔ ልጅ ያለን ሆነሽ ጎረቤቴ፣ ከቤትሽ አልጠፋም፣ አጠፊም ከቤቴ ክፉ ደግ አናውቅም። የልጅነት ነገር ተቃቅፈን ባንዳልጋ እንተኛ ነበር። አው የፍራቻ ሆነ አዳዲስ ስሜቶች ነበሩ። ያው እነሱን ዳኞቹም ያስተዋሉብኝ ይመስለኛል። ያው ጀስትና ሪላክስ አድርጌ እንትን አልሞከርኩኝ። ቀላል አይደለም ዳኞች ፊት ቆሞ መስፈን ቀላል አይደለም ትንሽ ነርቨስ ያደርጋል ነርቨስ ቶኝ ደግሞ ድምጽሽ ይቀየራል ማለት እና እሱ እሱ ትንሽ ያስቃል ግን ያው ጥሩ ነው አላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛ የነሽ

ዘመን እግዚአብሔር በፈቀደው መልኩ እኔ አቅርቤ ያሉ የዳኞቹን ውጤት እሰማና እንግዲህ ከተሳካም መልካም ካልተሳካም ያው በሌላ ጊዜ እንደምመጣ ተስፋ አደርጋለሁ። ያው ከተሳካልኝ መጥቼ መልካም የተዘጋጀው ባቸው ሙዚቃ ባቅርብ የሚል እንደ እግዚአብሔር ፍቃድ እንደዛ ይሰማኛል። ለመማሪያ ስለሆነ የሚመጣውን ነገር እንቀበላለን። ቢሳካ ደስ ይለኛል። ጥሩ ቢሆንልኝ ግን ያው ስላመመኝ ብዙም ተስፋ አላደርግም። እንደ እግዚአብሔር ፍቃድ ሆኖ ብሳተፍ ደስ ይለኛል። አሊያ ግን ያው የሚመጣውን ውጤት ለእኔ መጠንከሪያም እስከሆነ ድረስ ጠንክሬ ከዚህ የተሻለ ደግሞ ሚክስት ይመጣ የመምጣት ፍላጎት አለ። ግን ቢሳካ በጣም ደስ ይለኛል። ከባዱ ሲመስለኝ ኦዲሽኑ ነው እና ለእኔ ማለት ነው። ለሌላው አላቀም እና በጣም ብዙ ልጆች አሉ። አይ ቲንክ እነሰሞቱም ከሆነ ሰሞኑም በጣም ብዙ ልጆች አሉ። ኦዲሽኑ የወሰዱ ከነሱ ጋር የሚሆን ነገር አለ ወይ ደግሞ የተሻለ ነገር አለ ተብሎ ካለፍኩኝ የተሻለ ነገር ተዘጋጅቻለሁ በደንብ ነምበሮችንም በደንብ ጊዜ ነው የመጣሁት። ከዛ ነገር አንጻር ቀጥታ ወደ ውድድሩ ከገባሁኝ የተሻለ ነገርና ጥሩ ነገር አሳያለሁ ወይ ደሞ አመጣለሁ፣ ጥሩ ነገር ላይም እደርሳለሁ ብዬ አስባለሁ። ያው ውጤቱን እንግዲህ ሁሉም ሲመጣ አሸንፋለሁ ብሎ ነው የሚመጣው። እኔም እንግዲህ አሸንፋለሁ ብዬ ነው ማስበው። እናልፋለን ያው እና እንደማሸንፍ ደግሞ እርግጠኛ ነ